ስሜ የዛሬው እኮ ልንገርሽ የዛሬው እኮ ብሩኬ ያው ለሃይሚ ያለውን ፕራይቬት ስለሆነ በግልጽ አላወራም እንጂ ዛሬ እኮ ጀምሮታል ፕራይቬት ምንድን ያለችው እሷ ብቻ አይደለም ወይ ብሩክ እኮ በሚዲያ ላይ እኮ ተናግሮ ራሳቸው እኮ የራሳቸው የውስጥ እንትን አላቸው እኮ ሚዲያ ላይ አላወጡትም። ያቃጣሁኝሚዬ ያስታውቃል። ሲጀመር አነጋገሩ የሆነ ነገር ከበድ ነገር ያለ በውስጡ ያስታውቃል። አዎ ያስታውቃል በጣም ሲናገር አይተሽዋል

ነግርሻለሁ እኮ የኔና የሀይሚ ነገር ደጋግሞታል፣ ግን ማውጣት ማይፈልገው ቃል አለ። ማውጣት ማይፈልገው ቃል አለ። እሷ ምንድን ነው ያለችው? እሷ ህይወት ጀምራለች፣ ህይወት ጀምራለች እኮ አለችው። እቺ ሰገጤ አይኗ ይጥፋል ነው አሰማችሁ አሰማችሁ እንትኑ እኮ ነው እንደሆነ እሱ ራሱ በደንብ ያስታውቅባታል ያው ሃይሚ እንትን አለች እኮ ድንግጥ አለች እኮ ስትመታው እግዚአብሔር ይምታት በጥፊ እንዴት ለሴት ልጅ ክብር ስላለው ነው እንጂ እንደሌላ ወንድ ቢሆን ወደዛ ነበር የሚያመናጭቃ ነረግየ ካሜራው ነው። እንደዚህ ልመታት አችልም ግን ካሜራው ነው ካሜራው ነው እንደዚህ ነው። ሻዊት ልንገርሽ የፈለገ ነገር ብታደርጉ ዋናው መውጣታቸውን እንጂ እ እኔ እሷ ነገር ቦታም አልሰጠኋትም። ያኛው ደግሞ እዚያ ሂዶ ዘፈን እየዘፈነ ነው

እግዚአብሔርን በዚህ ብቻ እኮ አይደለችም። እዚህ ብቻ እኮ አይደለችም። እኔ እስከ ዛሬ እስከማውቃት ድረስ ማለት ነው እግዚአብሔርን አንድ ቀን ተቀይራም ተለውጣም አታውቅም። እግዚአብሔርን ብቻ ግን ፈጣሪ ከዚህ የበለጠ ሰላም እወድሻለሁ። ላኪ ሙዳ ሳለ ጌታ ኮላ ጌታ ቻለ። እኛም እንወድሻለን እኛም እንወድሻለን እህታችን የእኔ ውድ

ምንለቃአሁን ነው አሁን። ከዛ ማን ቤት ነው የገባው ብዬ ደጋግመት ው አይደለም። ኤፍሬምን ከእናንተ ጋር ሰራለሁ ብዬ ቲጂ ጋላኪልኝ ብዬ አልካልኝ ከመግባቴ በፊት ቀይሬ አስቀመጥኩት። ጋስት እንሰራለን ስላላችሁ ማለት ሌላ ሰው ይሆን ስላችኋል ብሎ እንዲህ ነው አንዳንድ ጊዜ ፕሮፋይል አትቀያዩ።

ዛሬ ደስ ብሎኛል። ለምን መሰለሽ? ለምን መሰለሽ ደስ ያለኝ አንደኛ ነገር ትክክለኛውን ነገር ተናገረ፣ ሁለተኛ ነገር ደግሞ ሀይምዬ አጠገቡ ስለነበረች በጣም ደስ ብሎኛል፣ የኔ እናተ

ዛሬ እንዴት ናችሁ? ደህና ናችሁ? ማነው? አይሽዬ አንዴ ቁሚ። እንትን እኮ ምን አለች መስላችሁ? ቃል የገባችሁ ነገር እንዳትረሱ። ወብሴ መርካቶ በጭንቅላቴ ገለበጣለሁ ብላለች። መርካቶ በጭንቅላቴ ገለበጣለሁ ብላለች። እቴትዬ ቆናችኋለሁ በጭንቅላቴ ምንም ብወክር መርካቶዬ ግን ቦታውን በደንብ መረጣለሽ። ኔ እንዳይጎዳ ቦታው። ይቺ ልጅ በቃ ይቺ ልጅ ድጋሚ መጣማ ምን ታውቃለች። አትመጣም፣ ሄጃለች ወጣች። ለምንድን ነው የምትመጣው? አይ አይ አሁን በአንድ ነው የምትመጣው። አሁን በህግ መንገድ ነው የምትመጣ እንጂ በሌላ መንገድ አትመጣም በጭራሽ። አሁንም እንደዚህ ነኝ፣ እንደዚህ ነኝ ብላ አትመጣም በጭራሽ። ዳንኤልን አውሮስኪ ዳንኤልን ሰላም እንደት አመሻችሁ። ከላይም ከጎንም ከታችም ያላችሁ በአለም ዳርቻ ያላችሁ የማዳም ቅመሞች ሁላችንም እንዴት ናችሁ? ደህና ናችሁ ሆይ? እኔ አለሁኝ አልሐምዱሊላህ። እኔ አንሻኑር እየባላለሁ ከሚሚ ገስት አዎ፣ አዎ፣ አዎ። ቅድም ስትፈሪ ነበር። አሁን ሰላም ማርሽ። አልፈራሁም እኮ እኔ ሙላው ሙቅሱ ቤታቸው አሁን እዚህ ሰው ሆነ። ለምን መሰለሽ፣ ለምን መሰለሽ ደሞላ፣ አንደኛ ነገር ልኬ ትክክለኛውን ነገር ተነገረ። ሁለተኛ ደግሞ ሀይሚ ካጠገቡ ስላልሄደች ደስ ቤት። አምስት አምስት ሰዓት ላይ ማለት ነው ጭንቅ ሲል ቤት ከፈትኩና ማለት ነው የኔ ቤት ምን ሆነ? የሀዘን ቤት የሀዘን ቤት። ይኸውልሽ ደወልኩት እኮ እኔ እኮ አመለጠኝ እንዴ ቪዲዮ ዛሬ ሴትዮ በጣም ቢዚ እያደረገች ነበረ። አሁን ቤት ሄዳ ትነጫነጫለች። ውጭ ምናምን ስትወጣ በጣም ነው የምትነጫነጨው። እንዴ ስልኬ ነው ወይስ ሌላ ነው ወይስ ምንድን ነው እያልኩ ሰዓቱ በጣም አለፈ። ከዛ ሌላ ሰው ጋር ደወልኩት እኔ ቀሩ በቃ ዛሬ ያ እንደዛ ስንል ይሄ ከላይ በጣም ደስ ይላል ግን አጀማመሩ አጀማመሩ ላይ በጣም ቅ እኔም ቅር ብሎ ነበር። ኦብ ሴትዬ ወደ መጀመሪያው አካባቢ

በፊት እኮ ልሞት ነበረ ያየሁት። አሁን ነው ካስረዱኝ በኋላ ነው ያየሁት።

ኩንማላ ማላ ዛሬ እኔ ምንም ሕክምና አያስፈልገኝም። ዛሬ ፈታ እኮ ብያለሁኝ፣ ከመርፌ ድኛለሁ። ዛሬ ተመስገን። የነገውን ደግሞ አንተ ታውቃለህ። አንቺ ማርካቶ ትላንትና እኮ እየሳቁብኝ የወፍሰ ህጣንና ቄጠማ ሌላ ቤት ገባ ብሎኝ አንቺ እንጂ እየሳቀች ቱብ ላይ ሰማሁት። አንቺ ያው ዛሬ ሰራለች